ለዚያ ንጉሥ አመልክታችሁ ያ ሁልጊዜ ስትወጡ ስትገቡ እምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ፣ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርምድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍት ነው የሚባለው፣ ፍት የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልች መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምንል፣ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ሞት አላለም። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የህግ ባለሙያ ይቅርታ፣ የፕላቶ ማለቴ ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትውሰዱት፣ ወደ ሌላ ወደ ምን፣ ወደ ምንም በቃ አትውሰዱት። የፕላቶን የህግ ትምህርት ተምሮ አንድ ሰው ያለ ህግ ሊሞት ይችላል። የክርስቶስን ህግ ተምሮ ግን ያለ ህግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ህግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች እረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነትንም እነግራችሁ፣ ይሄ የምስራች ነው። እንደውም አንድ ነገር ልንገራችሁ አንድ ሰው አንድ ደራሲ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድን ነው የሚባለው? ታዳሚ ለተናጋሪ ታዳሚ ኦዲንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ ተደራሲ የሚባለው አንባቢ ማለት ነው። ፀሐፊው ልብ ብላችሁ ስሙ። ፀሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም ስልክ ደውላችሁ ጥያቄ የሚኖራችሁ ልጠይቁት ወይም ኢሜይል ልትልኩለት ወይም በአካል ቀጠሮ ልታስይዙ ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ የጨርሶ የነገረንን ሀሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገረን። መጽሐፍ ቅዱስ የሚያነብ ሰው እግዚአብሔር እየሰማ ነው እየተናገረው ነው። መጽሐፍ ቅዱስ የሚያነብ ሰው መረጃ አይደለም የሚሰበስበው፣ ህይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ህያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውጡ ያዩ የሩቅ ብሲ። ንግግር አያድንም። ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ህይወት ነው ብሎ ጌታ ነግሮናል። ስለዚህ የህይወት ቃል ነው። እጅን ታጥቦ የሚያነቡት ተረጋግቶ የሚያነቡት ስልክን ዘጋግቶ የሚያነቡት አይምሮን ሰብስቦ የሚያነቡት ጊዜ መድበው የሚያነቡት በተቀደሰ ክፍል ሆነው የሚያነቡት ልዩ የህይወት መደብዳቤ ነው፣ የህይወት መጽሐፍ። ስለዚህ ወንጌል ጸልዩ፣ አንድ ሁለት ሶስት፣ ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው። ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው፣ እውነቴን ነው የምነግራችሁ። ክርስቶስን መምሰል። አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ ያሉ ይላሉ፣ ይባላል። ይባላል ነው ሰምቻለሁ። ሀብት ያለውን ሰው ያንተ ልጅ ነኝ ያሉ ይላሉ። ያንተን እናት አላገባውም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው አለ የሰው ሀብት ለመውረስ አለ ይባላል ነው እንግዲህ እኔ እኔ አልሰማሁም የእግዚአብሔር ልጅ አይሰማችሁም ይሄ አይሰማችሁ ማለት እስከ ውስጥ አይሰማችሁም የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያደርገን ቅድም እንደተማርነው በመምሩ ዙፋኑ የማይገለበጥ ጌታ ልጆቹ ሲያደርገን። በዚህ ጊዜ ይሻላል ማይባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰጉ ይችላሉ። ምናልባት ነው እኔ መረጃ የለኝም እንደሚፈሩም እንደማይፈሩም የባለስልጣን ልጅም አላውቅም። ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረን፣ እንዲያውም እኮ የጃንሆይ ልጅ አንደኛዋ ክርስትና በምትነሳ ቀን አንድ ድሃ ደግሞ ወልዶ ይዞ መጣ ምስኪን አንተ ምን ብትደፍር ነው ከጃኖ የልጅ ጋር የልጅ ክርስትና የገጠመ ሰውየው አስቦ የወለደ ይመስል ማለት ነው። እና በሌላ ቀን ይቀየር ይለወጥ ተብሎ ተወስኖ ለብበሉ ኋላ ግን ጃኖ የሩሩ ስለሆኑ ተወት ይነሳ ብለው እቴጌ መነንን አስፈቅደው አብሮ ተነስቶ እንዲያውም ልብስ ሁሉ ተሰፍቶ። ምክንያቱም በአንድ በኩል ራርተው ሊሆን ይችላል በአንድ በኩል የእሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳም፣ ይሁን ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም። ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ድሃ እንደዚህ ይገጥመዋል። ገጥሞት የገጥሟት ያች ልጅ ምንም አምሮባት ተነሳች። አያችሁ ጎበዝ፣ የጃን ሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰደውን የሄዱት ጓዛቸውን ጠቅልለው አካሄዳቸውም በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነርቶ መኪና ስንት 24 ሰዓት ተነርቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ምን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰጋዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉስ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል። አሁን ተፎካካሪ ልጆቹ ናችሁ። የወራሽነት መብት በፍርድ ቤት ስትሟገቱ ሰንብታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁት አትዞሩ። ምን አይነት ምስኪኖች ነን! የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥለት ዞራለ እንዴ? ይህ እኮ የሰማይ መንግስት የምንኖርስበት የውርስ መጽሐፋችን ነው። ይሄ ነው ወይ ለእኛ የተሰጠን ወንጌል? ቀጥሎ አንድ ሁለት ነገር ጨምራችሁ ወንጌል ለመዳን የሚያሳድገን ወተት ነው። እስኪ በል ሁላችሁ ወንጌል በሉ ለመዳን የሚያሳድገን ምንድን ነው? ወተት ነው። ለምን የሚያሳድገን? በዚህ ምድር ለመኖር በእናት ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠባ ልጅ ምን አይነት ልጅ ነው የሚሆነው? ጅላጅል ነው፣ ብቻ ጉልበት የለውም። አስር ጊዜ ጉንፋን ይዞኝ፣ ጉንፋን ይዞኝ ምናምን የሚነፋነፍ ሰው ሲታሰብ ሲታሰብ በአግባቡ ያልጠባ ልጅ ሊሆን ይችላል ተብሎ ይታሰባል ነው። ይሄም ጥናት ያስፈልገዋል ግን ሐኪሞቹ የእናቱት ወሳኝ ነገር ነው ብለው ነግረውናል። እና እንደው ያንዳንድ ይሄ በደንብ በተለይ እስከ ስድስት ዓመት እስከ አምስት ዓመት ይጠባ ነበር። ድሮ ድሮ ነው። ዛሬ እናቶችም ሰልፊ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮ ምግብ የለም። እሺ ቅቤም ያረም ስለሌለ አይፈረድም። እናቶች አይፈረድም። አይፈረድም። ድሮ ግን እናቶቻችን ውሃ ሂደው እንኳን ውሃ ቀርተው መጥተው እስከሚያወዱት ቸኩለን ተጎንብሰው እንጠባ ነበረ። ተጎንብሰው ያጠቡናል እስከሚያወርዱት እምቢ ብለን ምን ምን ይላል፣ እየተ አንዳንዱ ጨውጨው ጨው ይላል ይላል፣ አንዳንዱ ምን ምን ይላል፣ እንደዚህ እስከሚል ይጠባ ነበር። አላ እንደዚያ ያለው ልጅ በኩርኩም ስትመጡት ቀጭ ነው የሚላ ራሱ። ይሄ ያልጠባው ግን እንደ ዱባ እንደዚያ ነው የሚለው ማለት ነው። ይሄ ያልጠባው ነው፣ ይሄ ዝም ነው እንደዚያ ያለው ማለት ነው። እና እናትህን ጡት በአግባቡ አጠባም ኑሯል አይባል ነገር፣ ልጅ ያን ጊዜ ልጅ ነው። ወደ ጉዳያችን እንምጣና አያችሁ የጠባው ልጅ ጠንካራ ነው። በሽታን የመቋቋም የሚቋቋምበትን ንጥረ ነገር እዚያ ውስጥ ያገኛል። ሐኪሞችን ጠይቋቸው ይነግሯቸው አልዋሽቸ እንደሆነ ያገኛል። ወንጌል ደግሞ ነፍስ ጠንካራ እንድትሆን በክህደት ቫይረስ በጥርጥር ባክቴሪያ በኃጢአት ደዌ እንዳትወጋ የሚጠብቃት የቤተ ክርስቲያን ወተት ነው። ይሄ ደግሞ አፍቅሩ ሀሊበ ነባቤ ዛልወቱቱ ሴት አንደኛ ጴጥሮስ ምዕራፍ ሁለት ቁጥር ሦስት ላይ ቅልቅል የሌለበት ለመዳን የሚያበቃችሁን የቃሉን ወተት ውደዱ ይላል። እስኪ የቃሉን ወተት በሉ። ለመዳን የሚያሳድጋችሁን የቃሉን ወተት እንግዲህ። አንተም ጉንፋን የያዘ በትክክል እንዳትሉኝ፣ የኔ ሌላ ነው። እኔማ እንዴት ጠንካራ እንደሆንኩ ማወቅ አልችልም። ወደ ጉዳይ ልውሰዳችሁና ለመዳን የምታድጉበትን ወተት ተመኙ። አንድ ልጅ ልብ በሉ፣ የእናቱን ጡት ባይጠባ እናቲቱ ምን ይላታል? ትታምማለች። በተለይ አንድ ዓመት ከመንፈቅ ድረስ ወይም እንደወለደችው ስድስት ወር እንደዚህ ዝም ብሎ ልጁ አልጠባቢል ትታምማለች። ጡቷን ያማታል፣ እንደሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው። ልጁ ስላልጠባ ነው። የቤተ ክርስቲያን ጡት ይሄ ነው። ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው፣ ሕመም የሆነ ሰው ነው፣ ሕመም የሆነ ሰው። ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን እፈልጋለሁ፣ ትግስተኛ መሆን እፈልጋለሁ፣ የተረጋጋው ሰው መሆን እፈልጋለሁ፣ የውሳኔ ሰው መሆን እፈልጋለሁ፣ በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ፣ ሀብት ማኔጅ ማድረግ እፈልጋለሁ፣ ቤተሰቤን በአግባቡ ማስተዳደር እፈልጋለሁ። የጊዜ አጠቃቅም ችግር አለብኝ፣ እንደዚህ እንደዚህ አለብኝ ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያረጋችሁ ይሄ ነው። የበሰለ ሰው የት ምን ማድረግ እንዳለባችሁ አይንም የሆናችሁ መጽሐፍ ይሄ ነው። ስለዚህ የቃሉን ወተት ውደዱ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።